ምረኝ ሽቱ ሆነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለሙ ሙራዱ ሞልቶ ቆም ያለው ተራስኪ ደርሰኝ ሳይገለኝ ብርቱ ናፍቆቶ ዛሬ እንግዲህ ለሩታዬ የመውለጫዋ ሽሮ እያዘጋጀሁላት ነው ማለት ነው። እድ ቤተሰቦቼ ሰላምታየን አረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ዝዝት ይበልልኝ እና ዛሬ እንግዲህ በምታዩት መልኩ ሽሮ እያዘጋጀሁኝ ነው በርበሬ ባለፈው አዘጋጅቻለሁ። እንግዲህ ሽሮዬን እያዘጋጀሁ ነው። ሽሮ እና በርበሬ እኩል አያልቅም። በነገራችን ላይ ሽሮ ቀደም ይላል። በርበሬ ደግሞ ያው ሁሌ ስለማንሰራ አንዳንዴ አልጫ ምናምን ስለሚሰራ ለዛ ነው መሰለኝ ትንሽ ይበረክታል ማለት ነው። እና ሽሮ ግን ወዲያው ነው የምታልቀው። የሚገርማችሁ ነገር አንድ ኪሎ ስንት ገባ አካላችሁኝ? አተር 200 ቶ ብር ሊባ 10 ብር ሊጎደለው 190 ብር አንዱ ኪሎ። ወይ እቺን ዶሮ ግን እንጃ ያስገባኋቸው እነዚህን ዶሮዎች እንድታያቸው ብዬ ነውና እኛ ሀገር ያው ሀገር ቤት ስንሆን ዶሮዎች፣ የተለያዩ እንስሳዎች አሉ ውሻ ምናምን ይኖራል እና እነዚህም ዶሮዎች እንግዲህ የግቢ ናቸው ማለት ነው። በጣም የአበሻ ዶሮዎች ናቸው። ግን ጥፋታቸው አያደርስ ነው። ውድ ቤተሰቦች፣ የተሰጣ ነገር ካለ ብትንትን ነው የሚያደርጉት እና የመጣሁበት እንግዲህ ርዕሱ ምንድን ነው ካላችሁኝ፣ ለሩታዬ ለመውለጃዋ ሽሮና በርበሬ አዘጋጅቼ ልልክላት ነው ማለት ነው። ከእናንተ የሚጠበቀው ላይክ ሼር አድርስጋችሁኝ። ከነሱ እኩል እንድታደርጉ ነው የምፈልገው ማለት ነው፣ እንደ ቤተሰቦች እና ለመውለጃ በጣም ብዙ ነገር ያስፈልጋል። ገብሱን አጃውን ምኑ ምኑ ምኑ ያው ያስፈልጋል። እሱን እሱን እንግዲህ ሌሎቹ ይቻሉ፣ እኔ ሽሮ ከቻልኩ መቻነሰኝ እናትዬ እና እንደዛ ነው እላቸዋለሁኝ። ይኸው ይሄ እንግዲህ የምታዩት ሽሮና በርበሬ ማለቴ ሽሮ ያዘጋጀሁት ቅርብ ጊዜ ነው፣ ግን የዛኔን ቪዲዮ ሰርቼ አልፖሰትኩትም ስልኬ ሞልቶ ወደ ሌላ ፋይል አደረግኩት። ከዛ ላይ ደግሞ አልወርድም አለኝ ተውኩት ማለት ነው። እና እስቲ ዛሬ ደግሞ ይሄን ሽሮ እየለቀምኩኝ አንዳንድ ነገር እናውራ ብዬ ነው ውድ ቤተሰቦቼ። እና ሽሮ ተወዷል በነገራችን ላይ የሽሮ እህል በጣም ነው የተወደደው። እንግዲህ አላህ ያብጅልን ማለት ነው። እና አተር፣ ባቄላ፣ ሽምብራ ነው ያረኩት እና በጣም አሪፍ ነው። ያው እንግዲህ ያስፈጨሁትን ልክ ወፍጮ ቤት ስደርስ ስልኩ ደግሞ ባትሪ ይዘጋብኝ እንጂ እያስፈጨሁኝ ልቀርጽላችሁ አስቤም ነግሬያችሁም ነበረ። ከዛ ግን ስልኬ የለካ ባትሪ የለውም ነበረ ልክ ወፍጮ ቤት ስደርስ ዘግተዋል ማለት ነው። ለሱ ይቅርታ ጠይቃለሁኝ ለሌላ ጊዜ እንግዲህ ወፍጮ ቤት ሳስፈጭ ምናምን አሳያቸዋለሁኝ። እና ምን ልላችሁ ፈልጌ ነው እንግዲህ ሩታዬና አብረሽ ያው በልጃቸው በልጃቸው ሰበብ እርቅ እንዳደረጉ ነው እኔ የተሰማኝ ማለት ነው። እና ይቅርታ ቤተሰብ ኃይለኛ ቁፋ ያዘኝ። እና እርቅ እንዳደረጉ ነው ያየነው። ትናንትና ለየት ያለ ነገር ነበረ። እሱም ደግሞ ጾታ ለማወቅ ነው ማለት ነው። እና እንኳን ደስ አላችሁ ልንል እንወዳለን። በሆድሽ ያለውን ያሳቀፍሽ ነው የምንለው ማለት ነው። እና አንዳንድ ጊዜ ግን ሰዎች ስንባል በጣም ነው የምናበዛው ማለት ነው። እና ሄርሜላ የምትባይዋ ማለት ነው ይህን ያህል ምንድን ነው ከሰው ባል ላይ እንደዚህ ጥልጥል ማለት? ኧረ ተይ ተይ ተይ ሴት እናታሰድብ። የእውነቴን ነው ምላችሁ። በጣም ነው ሴት የምታሰድበው እንዴ። ልጁ ላይ እንደዚህ ልጥፍጥፍ እያለች ልጅቷ ካለ ጊዜዋ ትውለድ እንዴ? ቆይ በንዴት እንዴ። አንተ መቼ ነው ቆይ የምትነቃው? ትዳርህን እንዴት አደጋ ላይ ትጥላለ? አብርሽ አብርሽ እንዴት አደጋ ላይ ትጥላለ ትዳርህን? ትዳር ማለት እኮ ከባድ ነው። እናንተ ለልጅቷ ፊት እየሰጠ እንደዛ አብረን ተኝተናል እስከ ማለት ድረስ ከዛም ደግሞ አልፎ ተርፎ እንደዚህ አይነት የሆኑ በጣም ወጣ ወጣ ያሉ ቪዲዮዎችን ነው እኛ እያየን ያለ ነው፣ ለአይን እስከሚቀፍ ድረስ እንዴ! ኮሜንት ላይ ራሱ ሰው በቃ ያናህል ሙልጭ እያረገ እየሰደበ ሾን ላይ በጣም ከባድ ነው እንዴ! ሴት መሆን እኮ ክብር ነው! ሴት መሆን እኮ ደስ የሚል ነገር ነው! እንዴ ለምን ይሄን ለራስሽ ሽንት ጥጪ ያለሽ ነው እኔ የምለው? እና እዚህ ጋር ደግሞ ዶሮዎቹ እዛ ጋር ሄደው ለቃ አልገቡላችሁም። በደንብ የገቡላችሁ መስሎኝ ነበረ ግቢ ላይ እንትን እያሉ ነበረ እና እና ለምንድን ነው? ሩታን ያለ ጊዜዋ እንድትወልድ የምታደርጓት በንዴት እንዴ ነፍሰ ጡር ሴት ትርኢት ያስፈልጋታል እንጂ ወደ ንዴት ወደ ብስጭት እንድትሄድ ነው እንዴ የምታደርጓት ቆይ እናንተ ምን አስባችሁ ነው እና ጥሩ አይደለም እንደዛ አታደርጉ ነው እኔ የምለው አንተም ቢሆን የሩታ ፍላጎት የሩታ ፍቅር ከእሷ ጋር አብሮ የመቆየት አላማ ካለ ከዚች ልጅ ጋር ያለህን ነገር እንትን ማለት አለብህ ነው እኔ የምለው ማለት ነው ከእሷ ጋር ያለህን ነገር ብታቆም ነው የሚሻለው። በቃ ቻናል ከሆነ ሼር አድርግላት። ከሩታ ጋር አብረህ ቪዲዮ ስራ። አብራችሁ ምንም ነገር ብላችሁ ብሰሩ በዚህ ሰዓት ይታይላችኋል፣ እናንተ ማለት ነው። ይብላለኛ እንጂ ይህን አህል ስር ድረስ ሄደ፣ ከዛም በኋላ ደግሞ ትዳርህን ወደ ማፍረስ የመሄዱ ጉዳይ እኔ ምንም አልተዋጠልኝም። ለምን እንዴ? ስንት መሰዋዕትነት የተከፈለ ትዳር። አሁን ታረቃችሁ ስንል አሁን ደግሞ ተጣላችሁ እንዴ! አሁን ፍርድ ቤት ሄዱ ስንል አሁን ደግሞ ሊታረቁ ነው ይባላል። ይሄ አሁን ቅመም ነው፣ ውድ ቤተሰቦቼ። ይህ ቅመም እያደረኩኝ ነው ያለሁት። ቀምሜ ኮረሪማ፣ ኮሰረት ምናምን አደራረኩኝ እና ወደ ወፍጮ ቤት ይዤ ሄጄ ነበረ። እዛ ስደርስ እንደነገርኳችሁ ማብራት ማለት ስልኬ ነው እንትን ያለው ባትሪ የዘጋው በጣም ነው የበሸጥኩት። እና ግን ያው አስፈጫሁኝ በጣም አሪፍ ሆነ። ይሄ ደግሞ ነጭ ሽንኩርት ነው። ጭቅጭቅ አርጌ ነበር፣ አልደረቀልኝም። ሽሮ ደግሞ ስላልነበረኝ ታውኩትና አስፈጫሁኝ ማለት ነው፣ በኮረሪማ በኮሰረት በሌላ ቅመሞች ማለት ነው። እና ግዴታነት ሽንኩርት ማድረግ እንትን አላለኝም ምክንያቱም ሌላ ቅመሞችን በደንብ አድርጌበት አለሁኝ። ሌላ ጊዜ በደንብ በቀይ ሽንኩርት እና በነጭ ሽንኩርት እንትን ብዬው ነበር እና ግን ደግሞ አልደረቀ። ካልደረቀ ደግሞ የባሰ ሌላ ወፍጮ ሲገባ ያስቸግረኛል ብዬ እንትን አላልኩትም።